ደህና መሻችሁ፣ እንዴት ናችሁ? ሞቅ ደመቅ አድርጋችኋል። እስስ ያለ ንቦ እያሉ እንጭነው። ምንድን ነው የምታጭሱ? የንቦች ጭስ ነው። የተለየ ነው። ኩበት ይባላል። ንቦች እንዳይግባቡ ለምንድነው እንዳይግባቡ የሚደረጉት? ተግባቡ በጣም በጋራ ሆነ ያጠቃሏል። አረ ተመልካቾቻችን፣ በቅዳሜ ልዩ ገበያ ውስጥ ደግሞ ለየት ያለ ቦታ ላይ ነው የመጣሁት። በከተማ ግብርና ንብን በማነብ ማርን ከሚያዘጋጅ የማር ባለሙያው ጋር ቆይታ አደርጋለሁ። እኔም ራሴ አብሬ እዛ ውስጥ ማር እንዴት እንደሚቆረጥ አብሬ እመለከታለሁ። ከቻልኩም ደግሞ አግዘዋለሁ። አብራችሁን ሆኑ ተመለከቱ። ትጥቃችንን አሟልተናል። ከዚህ በኋላ ያለውን ሂደት ማር መቁረጥ ነው። ከባለሙያው ጋር ነው ያለሁት። መንግስቱ፣ ምንድን ነው የሚፈልጉት? እስኪ ንቦች ፍላጎታቸውን። እንግዲህ ያው ትጥቅ ይዘናል አሟልተናል እንዳልሽው፣ ጭስ ይዘናል፣ እዚህ ጋር ማጠጫ ይዘናል። ታታሪ ካልሆንሽ ንቦች መስራት አትችም። ፈሪ ከሆንሽ ልብ ትርታሽ በደንብ ያዳምጣሉ። መፍራት የለብሽም። እዚህ ያልተደረበንም አይቆረጥም። ያለሽ ይሄ የራሳቸው ቀለብ የሚሰሩበት ነው። ይሁን ለቆረጣ አልደረሰም ማለት ነው ይሄ ራሳቸውን ለምግብነት የሚያገለግልና ራሳቸውን የሚያደራጁበት አንዱ ነው ማለት ነው ስለዚህ ለቆረጠ የሚያገለግል ቢያንስ ከሁለትና ከዚያ በላይ መሆን አለበት እሱን ደግሞ ወደፊት እናያለን ይኸው አይሻቸው አይደል እዚህ ጋ መጥቶ እነዚያውም ጥበቃ ናቸው ደግሞ ንቦች ፊልድ ይሄዳሉ ሲባል አሁን ምንድን ነው እንዴት ነው አይገባም ንቦች እስከ 15 ቀን ድረስ ፊልድ ይሄዳሉ ሂደው ፈልገው ያመጣሉ ንቦች ታውቂያለሽ ይግባባሉ በሁለት አይነት መንገድ ይግባባሉ አንድ በመድህነት በመዞር አንድ ደግሞ ወደፊት ወደ ኋላ በማለት በዳንስ ማለት ወይም ደግሞ አንዳንዴ ደግሞ ማር ሲሞላ ውስጡ ውጭ ላይ ሆነው በዚህ አንዱ ያስታውቃል ማለት ጭሱን አትፍ አሁኑ ድረስ ፈራሻል ባህላዊ ቀፎ ይባላል ከዚህ ነው ከዚህ ወደዚህ የሚገለበጥበት ማለት ነው ባህላዊ ቀፎ ይባላል ይህ ከተማ ግብርና አንተ ማስፋት አኳያ አንተ በተለይም ደግሞ ይሄ ከእውቀት ጋር በእውቀት የተመሰረተ ስራ ነው እየሰራ ያለው እና እንዴት ነው? ምን ያህል ጊዜ ቆየህበት? ምን ያህል ውቀት ተሳገኘህበት? እኔ 15 ዓመት ነው እዚህ ስራ ላይ የቆየሁት። ቤቶቻችን ግን እንዲሁ ትልቁ አንጋፋው ሰ ዓመት ና ከዛ በላይ ነው ማለት ነው ነበር ሰ አመቱ ው ጫካማል ከቤተሰብ የተወረሰ ስራ ነው ማለት ነው። አሁን የውልሽ እንግዲህ ማጥቃል ሊጀምሩ ነው ማለት ግን አይነኩሽም። አንቺ ምንም ማለት አሁን እኮ አልቆረጥንም ማለት ነው። እኮ በደንብ ያዳምጣል። ልጆች ከኛ በላይ በጣም ብልጥ ናቸው። ይሄኛው ቀፎ እንዳይልበት። አዎ፣ ልንከፍት ነው አሁን። ማድረግ ያለብኝ ምንም የምታረጊ ነገር አሁን የማደርገውን ትያለሽ። አሁን እዚህ ጋር እኮ ምንም የለም ዚዝ ኬሻውን ወደ ውስጥ እንዲገባ አሁን ፍሬም ለማላቀቅ ነው። በቃ ይሄ ፍሬም ማላቀቂያ ነው። እጭ ነው። እሺ፣ ያው እጭ ይባላል። ስለዚህ ይሄ አሁን አይሆንም ማለት ነው። ምን የፈታነ ምን ያህል ማር ነው በቀብስ ሊመረት የሚችለው? ሶስት ደላላቢ ውስጥ ውስጥ አንዱ እስከ 15 ኪሎ እስከ 20 ኪሎ ድረስ እንደየአካባቢ እንደየወቅቱ። አንዷ አፍሬም ስንት ይዛለች? ሁለት ኪሎ ነች። ቆይ ገና አሁን የሚገርም ማር አግኝቼልሻለሁ። የሚገርም ማር ነው ያገኘሁልሽ አይሻ እንዲህ ተለፍቶ ግን እንዴትስ እንደሚል፣ ተለፍቶ ነው የሚበላው። እንደዚህ እንዳየሽው ነው። ልፋት አለው፣ ድካም አለው። እንደምናስበው ሰዎች እንደሚያስቡት አይደለም። ነገራችን ላይ እኔ ከማያማናችሁ ሰላ ደንቆል ከዛሬ ከብዙ ሰዎች ጋር ሰርቻለሁ። እንደዚህ አይነት ጀግኖች አሉ። አሁን ይሄ የልብ ትርታው ላይ ደፋር ነው። ተሁን ነው ንቦች ደፋር ከሆነ ምንም አይ ነው። እየከፈተ መጣ ማለት ለአንቺ ለማሳየት ሲባል ነው እንጂ ይሄ በማሽን ነው የሚጣራው። ብዙት ጫኝ ላይ ላይ ሆነ ከዛ መልሶ ወደ እነሱ እኮ ይመለስላቸው ታደች ላይ ወለ ወለ ወለ ወጣች በኋላ ወደረሳቸው ነው ጥቅ መስከፈለች ያለች ብዙም ደግሞ ነኝ ይቻላል አዚ ይገባ አይ ሰዓቱ ወደ አንድ ሰዓት ከሰላሳ ያክል ይሆናል በእኛ በኢትዮጵያ አቆጣጠር እንግዲህ። አሁንኛ በዚህ ከቆረጥን በኋላ ደግሞ የማርገቢያውን እንደሚመስል እንመለከታለን። ማለት አለ እዛው እንገናኝ ተመልካቾች አብራችሁ ይመስለኛል ይሄ ነው ነጣ የሚለው እንጀራ ማር፣ የቆረጥኩት ቅድም። የተለያዩ ሀገራት ዜጎች ወደ እናንተ ይመጣሉና በጣም ደስተኛ ሆነው ነው ሲስተናገዱ። ትክክል፣ ኢትዮጵያዊነትም በዚህ ነው። ዋናው ነገር እኮ መሸጥ ብቻ፣ ስትሸጭ ምንድን ነው ስም ነው አብረሽ የሚሰጪው፣ እቃሽን ብቻ ሳይሆን ኢትዮጵያዊነትሽን። በተለይ እንደዚህ የውጭ ሀገራት ሲመጡ በጣም በጣም ተጠንቀን እንዳየሹ አሳስቀን የሚፈልጉትን ሰተን መመሸኛቸው ማለት ነው። ማርን ለስነ ውበት እንዲሁም የፊት ጥራት የሞቱ ቆዳዎቻችንን ያነቃቃሉ ይላሉ። የተለየክና ባለሙያዎች ና እናንተ ጋር ለፊት ብለው የሚመጡ ሰዎች አሉ። በጣም ለፊት ለቁስል፣ ለምሳሌ ማር ለቁስል በጣም ፊቱ ማር ስለሆነ ብቻ ሳይሆን የማሩን አይነት ቅድም እንዳስረዳዎች ማወቅ አለባቸው። አሁን ለምሳሌ ለፊት የሚሆን ማር ፊልተር ያልተደረገ ማለት ያልተጣራ መሆን፣ ያልተጣራ ስልሽ ከነ እንጀራው መሆን የለበትም እና ደግሞ በጣም ፊልተር ከደረግም ጥሩ ሻካራነት ባህሪ ያለው ቢሆን ይመረጣል። እንደዚሁ የደም ሴላቸው ደግሞ ኦ ይሆኑ ስለ ብዛት ማረን ስለሚመጡ ጥሩ ኦ ከሆንሽ ኦዎች የሚመጡት የባህር ዛፍ ማር እነሱ ብዙ ጊዜ ከብዳቸዋል። ምንድን ነው ያቀረሻቸዋል። እኛ እያንዳንዱ የደም ሴሉን ካወቀ እሱን ማር እሰጣለሁ ማለት ነው። ለምሳሌ አሁን የአራስ ማር የሚባል ይሄ ማር አለ። ማር ነው ለብርዝም ይሆን ለወተት ራሶች፣ እናቶች ለወተት እንዲጠቅማቸው ይህ ማር ይጠቀማሉ። ብዙ አይነት ነጭ ማር አለ። ይህ ማር ነው፣ ኮድሶ ይባላል። ለልጆች ይሆናል። ኮድሶ ኮድሶ ለመጀመሪያ ጊዜ እንዳልሹ ቀምሰው ነው ከዛ በኋላ ግን ኮዱን ታውቀዋለች። ይሄ ማር ደግሞ ለፊት ብዙ ጊዜ በዚህም ሆኖ እንደዚህ ሸካራነት ባህሪ ያለው ለፊት ይሆናል። ሌላው እዚህ ጋር ለዳቦ ከዚህ የሚቀዳ ነው። አሁን ቀድቻ ሳይሻለው ከፈለሽ ለዳቦ ለሻይ የሚሆን ማር ደግሞ ከዚህ ይቀዳል። ፍሬሽ ነው ማለት ነው። እዛ ጋር የሚታየኝ ሁለት አይነት ተደርጎ፣ ለምንድን ነው የተቀመጠው? ያኛው ስፕሪት ይህ ሰባት ዓመት የሞላቸው ማሮች አሉ። ሰባት ዓመት ሲሞላው ማር እንደ ጣዝማ ነው መድኃኒትነቱ ይጨምራል ማለት ነው። ስለዚህ እነዚህ ማሮች ከሰባት ዓመት ልክ ያልሞላቸው ስላሉ ሙሉም ሲሞላ እንደ ጣዝማ ያገለግልና በጣዝማ መልክ ይሸጣል ማለት ነው። ማር እየቀመሱ ነው ያገኘ ስሜ ሳህለ ደጎ ባላለውኝ። እዚህ ቤት ደንበኛ ነው? አዎ ደንበኛ ነኝ። እንግዲህ እዚህ ቤት የመጡበት ወይም ደግሞ የዚህን ማር የመረጡበት መንገድ ምንድን ነው? እስቲ ለእርሶ ምን አይነት ማር ያው ማሩ ከደንበኝነት ሶስተኛ ጊዜ ነው እዚህ ቤት ስገዛ? ማራቸው ምንድን ነው ልዩ የሚያደርገው ነገር ካላቸው ማር በሙሉ በአይነት አቅም ሰው ቼክ አርገሽ ማሩን ቼክ አድርገን እንገዛለን። ከዚህ በፊት ሶስት ጊዜ ዛሬ ሶስተኛ ጊዜ ነው እና በዚህ ነው ደንበኝነት እንደሆነ አድርገን ሁለት ደግሞ ማሩ ከወሰድኩት በኋላ ሶስቱም ጊዜ አንድ አይነት ነው፣ ተመሳሳይ ነው። ጥንታውያን ግሪካውያን ማርን የፈጣሪ ምግብ ይሉታል። ቻይናዎች ደግሞ ማርን መድኃኒት ነው፣ ለጤና ጠቃሚ ነው ይሉታል። በሀገራችን ኢትዮጵያም ደግሞ ከጥንት ጀምሮ እናትና አባቶቻችን ማርን ለመድኃኒትነት ሲጠቀሙት እስከ ዛሬ ድረስ ቆይተዋል። አስቀድማችሁ ስትመለከቱት እንደነበረው ንብን አንቦ ማርን ማምረት በሚቻልበት በተለይም ደግሞ የከተማ ግብርና ነው የተመለከትኩት። እዛ የተመለከትናቸውን ማሮች ደግሞ ቀምሞ አዘጋጅቶ ትልቅ ገበያ አድርጎ የተለያዩ ማሮችን ማግኘት እንችላለን። ይሄ የምንገኝበት ቦታ ጫካ ማር ይባላል። እንደ ስሙ ጫካ ነው። የተለያዩ ማሮችን ማግኘት እንችላለን። የቅዳሜ ልዩ ገበያችን ደግሞ በማር ገበያ ውስጥ ማር በምን አይነት መንገድ መዘጋጀት እንዳለበት፣ ከዛ ባለፈ ደግሞ በምን አይነት መንገድ መቅረብ እንዳለበት ሁሉ በዚህ መልክ ተመልክተናል። እንግዲህ የተለያዩ በሀገራችን የተለያዩ ገበያዎች አሉ። ከነዚህ ውስጥ አንዱ የማር ገበያ ነው። ግን ይሄ የማር ገበያ በጥናት የተደገፉ ማሮች የሚገኙበት ነው። ቅዳሜ ገበያችን ይህንን ይመስላል።